የሲዳማ ክልል መንገድና ትራንስፖርት ቢሮ የበጀት ዓመቱን በዘጠኝ ወራት እቅድ የተከናወኑ ተግባራትና ተግዳሮቶችን ከሚመለከታቸው ከዞንና ከወረዳ ከመጡ ባለድርሻ አካላት ጋር በገመገመበት ወቅት የቢሮ ኃላፊ አቶ ታምሩ ታፌ ከመንገድ መሰረተ ልማት አንጻር የተከናወኑ ተግባራትን በተመለከተ ይህንን ብለዋል። በገጠር መንገድ በኩል በዚህ ዓመት ለግንባታ 49 ኪሎ ሜትር ነው እንሰራለን ብለን የያዝ ነው። ከዚህ አንጻር የዘጠኝ ወር አፈጻጸም ስንመለከት ወደ በተለያየ ደረጃ በሶስት ደረጃ ነው ያየነውና ከዚህ አንጻር የተጠናቀቀ መንገድ አለ። በእርግጥ ይሄ ዘጠኝ ወር ነው፣ አሁን ከፍ ያለ አፈጻጸም ነው ያለው። በወቅቱ ሲገመገም 23 ኪሎ ሜትር ሶስት መንገዶች ተጠናቋል ነው የሚለው። በአሁኑ ሰዓት ወደ 68 ኪሎ ሜትር ከፍ ያለ ቢሆንም ማለት ነው፣ የዛን ሰዓት የነበረው ነው የሪፖርት የሚያሳየው። በዘጠኝ ወር ውስጥ ወደ 122 ኪሎ ሜትር የሚያክሉ እንሰራለን ብለን ያልነውና እነዚህም በወቅቱ ስንገመገም በነበረው አፈጻጸም ከዘጠና ፐርሰንት በላይ እስከ 100% ሙሉ ለሙሉ ተጠናቀው ርክክብ የተደረጉ እንዲሁም ደግሞ ለርክክብ ጥያቄ ቀርቦ ለማስረከብ የተዘጋጀን ያለዋሉ 464.5 ኪሎ ሜትር አካባቢ ነው። በጥቅሉ ጥገና ብቻ በገጠር መንገድ ደረጃ የተያዘው ከዚሁ 377ቱ ኦልሞስት አማካይ አፈጻጸሙ 80.2% ነው። በሮድ ፋንድ የሚሰራ ስለሆነ እሱ ሙሉ ለሙሉ የሚጠናቀቅ ነው። አቶ ታምሮ አያይዘውም ከድልድይ መሰረተ ልማት አንጻር በበጀት አመቱ 17 ድልድይ ለመገንባት እቅድ እንደተያዛውስተው አሁን ላይም 11 ተጠናቀዋል ባይናቸው። እቅድ ይዘን የገባን 17 ድልድዮች ናቸው። እነዚህ ድልድዮች አምስት ትሪያል ብሪጆች አሉ፣ 12 እንደገና ደግሞ ኮንቬንሽናል ብሪጆች አሉ። እነዚህም በተመለከተ በዘጠኝ ወር አፈጻጸማችን ሰባቱ ሙሉ ለሙሉ ተጠናቋል። ከዩራፕም ጭምር ማለት ነው። አራቱ እስከ ዘጠና ፐርሰንት ድረስ የደረሱ ናቸው። በአሁኑ ሰዓት እነሱም ስንመለከት ወደ ዘጠኙ አልቋል፣ ዘጠኙ አልቋል፣ ሁለት ከዩራፕ ተወስድ አስራ አንዱ አልቋል ብሎ ማለት ይቻላል። አንድ የትሬል ብሪጅ ውል ፈርሞ ወደ ስራ ገብቷል። ባሬ ድልድይ ቀደም ሲል በደቡብ ክልል ደረጃ እያለን የተሰራ ነው። ስለዚህ ሪቫይዝ ተደርጎ ወደ አገልግሎት ለማስገባት አፕሮቾቹ ከግራና ከቀኝ በደንብ ተደርጎ መስራ ስላለባቸው ማለት ከፊትና ከኋላ እሱ ነው ያለው። የሲዳማ ክልል ርዕሰ መስተዳደር የመሰረተ ልማት ጉዳዮች አማካሪ አቶ ዘገየ ካሚሶ በበኩላቸው የማህበረሰቡን የመንገድ መሰረተ ልማት ጥያቄዎችን ለመመለስ በርካታ ስራዎች እየተሰሩ እንደሆነ ተናግረዋል። ክልል ከሆንን በኋላ ከህዝብ ጋር ሰፊ መድረክ ነበረን። በዛ መድረክ ላይ መጀመሪያ ትኩረት እንዲሰጥ ማህበረሰቡም ያነሳው ዋነኛውና የመጀመሪያው የመንገድ መሰረተ ልማት ነው። ከዚህ አንጻር የክልሉ መንግስት በመንገድ መሰረተ ልማት ላይ ሰፊ ትኩረት በመስጠት በመጀመሪያ ደረጃ ከፍተኛ በጀት በመመደብ እያስተባበረ እየሰራ ነው የሚገኘውና በዚህም ደግሞ በዚህ ባሳለፍናቸው አምስት ተከታታይ አመታት እጅግ አመርቂ የሚባሉ የመንገድ መሰረተ ልማት ስራዎች ተሰርተዋል። በርካታ ድልድዮች ደግሞ ተገንብተዋል። ደረጃቸውን የጠበቁ ማለት ነው ትራት የሚባሉ ሳይሆን። ስለዚህ በስፋት እየተሰራ ነው። የመጀመሪያ ትኩረት ተሰጥቶ እየተሰራ ያለው እንደ ክልላችን በመንገድ መሰረተ ልማት ላይ ነው። ከተያዘው በጀት ዓመት ውስጥ በዘጠኝ ወራት የታቀዱ እቅዶች ሙሉ በሙሉ እንዳይሳኩ የግንባታ እቃዎች መናርና የነዳጅ እጥረት ዋነኛ ማነቆች እንደሆኑ የቢሮ ኃላፊ ገልጸዋል። አንዱና ትልቁ ችግር ምንድነው? እዚህ ቦታ ላይ የምንመለከተው በዚህ ዓመት ያየ ነው፣ የገበያ ዋጋ ንረት ነው። በተለይ ዶላር ከጨመረ በኋላ ያለው ዋጋ በጣም ከፍተኛ ሆኖ ስለጨመረ፣ ከዚህ የተነሳ ማሽነሪዎችን ገበያ ላይ በጣም ዋጋ የጨመሩበት በፊት ከነበሩበት በመቶ እጥፍ በላይ ነው የጨምሩት ማለት ነው። ማሽነሪ ገበያ ያለማግኘት ራሱ አንዱ ችግሩ ነው። የነዳጅ መጥፋት ደግሞ ሌላኛው። በተለይ ነዳጅ ዘንድሮ በጣም ፈተናን የሆነብን ማለት ነው። ናፍጣ ማግኘት በጣም ፈተናን። ማሽነሪዎች ያለሱ አይንቀሳቀሱም። ስለዚህ የግሬደር ከፍተኛ ነዳጅ ይጠይቃል። ዶዘሮች፣ ሎደሮች